ሀያ ዘጠነኛው የአፍሪካ ህብረት የመሪዎች ጉባኤ ኢትዮጵያ ለአፍሪካ ህብረት ባበረከተችው አስተዋጽኦ የጎላ ሚና ላላቸው የቀድሞ መሪዎች ቀዳማዊ ኃይለ ስላሴና የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እውቅና ሰጠ። የአፍሪካ ህብረት ጤና ይስጥልን ተመልካቾቻችን፣ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜና እንሆ። መሰለ ገብረት ነኝ። የሰዓቱ ዜናዎቻችን በአፍሪካ ህብረት የመሪዎች ጉባኤ ላይ ያተኮረ ይሆናል። አብራችሁ ቆዩ። አዘጠነኛው የአፍሪካ ህብረት የመሪዎች ጉባኤ በተቋሙ ለውጥ ማሻሻያዎችና ሌሎች አጀንዳዎች ላይ ውሳኔ በማሳለፍ ተጠናቀቀ። የህብረቱ ሊቀመንበርና የግኒው ፕሬዚደንት አልፋ ኮንዴ ህብረቱ በአፍሪካ ህዳሴን ኦን የማድረግ የትውልድ ተጠያቂነት አለበት ብለዋል። አበበባዩ አፍሪካውያን አንድነታቸውን ካሳዩባቸው አጋጣሚዎች አንዱ ሀገሬ የኢቦላ ወረርሽኝ ባጋጠማት ወቅት ያሳዩት የጋራ ርብርብ ነው። የላይቤሪያዋ ፕሬዚደንት ኤለን ሰርሊፍ ጆንሰን በ29ኛ የአፍሪካ ህብረት የመሪዎች ጉባኤ መጠናቀቂያ ላይ እንደተናገሩት ባለፉት 11 ዓመታት በጉባኤዎች ለመታደም የበቁትና አሁን በይፋ የተሰናበቱት ፕሬዚደንት ኤለን ሰርሊፍ ጆንሰን ኢትዮጵያውያንና የኢትዮጵያ መንግስት ለህብረቱ እዚህ መድረስ ልዩ ድርሻ ነበራቸውም ብለዋል። ቀዳማዊ ኃይለሥላሴ የሚሆን መለስ ዜናዊ ለአፍሪካ ላበረከቱት አስተዋጽኦ ክብርና እውቅና ለመስጠት መታሰቡን እጅግ እደግፋለሁ። ዛሬም ድረስ የኢትዮጵያ መንግስትና ህዝብ ለዚህ ተቋም እያበረከቱት ላለው ሁሉ ምስጋና ይገባቸዋል። ፕሬዚዳንት ሄለን ሰርሊፍ ጆንሰን አፍሪካውያን እንደ ኢቦላ ባሉ ወረርሽኞች ላይ የነበራቸው መተባበር በሌሎች መስኮች ላይ የሚደገም ዘንድ ጠይቀዋል። የህብረቱ ጉባኤ ሲጠናቀቅ ወጣቶች የሀገራት የስራ ማዕከላት እንዲሆኑ፣ አህጉራዊ የጸጥታ አጀንዳዎች በአፋጣኝ እንዲፈጸሙና የፖለቲካና ኢኮኖሚያዊ ትስስሮች እንዲጠናከሩ የሚያስችሉ ውሳኔዎችም ተላልፈዋል። አዲስ የተመረጡ ኮሚሽነሮችም ቃለ መሃላ ፈጽሟል። በተለይ ደግሞ የአፍሪካ ህብረት የመሪዎች ስብሰባ ተጨባጭ መፍትሄዎች የሚፈጸሙባቸው ከመሰብሰብ ባለፈ ስምምነቶች የሚተገበሩባቸው እንዲሆኑ የሚያስችለው የማሻሻያ ረቂቅም ውይይት ተደርጎበታል። የህብረቱ የወቅቱ ሊቀመንበርና የጊኒው ፕሬዚደንት አልፋ ኮንዴ ለቀጣዩ ትውልድ የሚተላለፍ ለውጥ ማምጣት አለብን ብለዋል። ሽብርተኝነት፣ ስደት፣ ግጭትና የመሳሰሉት ተግዳሮቶቻችን ወጣቶችን ተጠቃሚ እንዳይሆኑ እየጎተቱ ነው። የአፍሪካ ህዳሴ እውን የማድረግ የትውልድ ኃላፊነት አለብን። አሁን ውይይቱን አድርገናል። ስምምነትን ፈጽመናል። ተጨባጭ የሚሆነው ግን የተጀመሩ የኢኮኖሚ መዋቅራዊ ለውጦች ፍሬ ሲያፈሩ ነው። ሊቀመንበሩ አህጉራዊ ለውጥ ለማምጣት በሚደረገው ጥረት ውስጥ የወጣቶችና ሴቶችን ሚና ማሳደግ እንደሚገባም ጠቁሟል። የህብረቱን ኢኮኖሚያዊ ጥገኝነት ለማላቀቅ የሚያስችለው መሪ ቅድም በመሪዎቹ ጉባኤ ጥልቅ ውይይት ተደርጎበታል። 29ኛው የአፍሪካ ህብረት የመሪዎች ጉባኤ ወጣቶችን የሰላምና የጸጥታ እንዲሁም የደህንነት ጉዳዮችን በዋናነት የመወያያ ነጥቦቹ ያደርግ እንጂ ህብረቱ እንደገና መዋቀር የሚችልበት ነጥብም ሌላኛው አጀንዳ ነበርም። በተለይም የሩዋንዳው ፕሬዝደንት ፖል ካጋሜ ሰብሳቢነት የቀረበውና የህብረቱ መቶ በመቶ መደበኛ በጀት 75 በመቶ የፕሮጀክት በጀት እንደዚሁም 25 በመቶ የሰላም ማስከበር በጀትን በራሱ እንዲችልና ይህም ከሚቀጥለው ዓመት ጀምሮ ተፈጻሚ እንዲሆን ከስምምነት በመድረስ ነው የተጠናቀቀው። ኢትዮጵያን መሪዎች ለአፍሪካ ህብረት መመስረትና መጠናከር ላበረከቱ አስተዋጽኦ እውቅና እንዲሰጣቸው ለህብረቱ ጥያቄ ማቅረባቸውን የጋናው ፕሬዚደንት ናና ኩፋዶ ገለጹ። ፕሬዚደንት ዶክተር ሙላቱ ተሾመ የጋናውን ፕሬዚደንት በጽህፈት ቤታቸው ተቀብለው አነጋግረዋል። እዮም መጎስ። በአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ አዲስ አበባ የተገኙት የጋናው ፕሬዚዳንት ናና ኩፋዶ ከፕሬዚዳንት ዶክተር ሙላቱ ተሾመ ጋር ተወያይተዋል። ኢትዮጵያና ጋና ለአፍሪካ አንድነት ምስረታ በመሪዎቻቸው አፄ ኃይለ ሥላሴና ክዋሜ ንክሩማ በኩል ያደረጉትን ጥረቶች ያስታወሱት ፕሬዝዳንት ናና ኩፋዶ ለህብረቱ መመስረትና መጠናከር አስተዋጽኦ ላበረከቱት ኢትዮጵያውያን መሪዎች እውቅና እንዲሰጣቸው ለአፍሪካ ህብረት ሀሳብ ማቅረባቸውን ለፕሬዝዳንት ዶክተር ሙላቱ ተሾመ ገልጸውላቸዋል። ታሪካችንን መለስ ብለን በማየት ለአፍሪካ አንድነት ድርጅት መመስረትና ለአፍሪካ ህብረት ለውጥ አስተዋጽኦ ያደረጉትን ቀዳማዊ ኃይለ ሥላሴንና የቅድሞውን ጠቅላይ ሚኒስትር መለስ ዜናዊ በአፍሪካ ህብረት ውስጥ ቋሚ ክብር እንዲሰጣቸው ጥያቄ አቅርበናል። ኢትዮጵያና ጋና ከአህጉራዊ አጀንዳዎች በተጨማሪ በሁለትዮሽ ግንኙነታቸው ዙሪያ መክረዋል። በፖለቲካው መስክ ሰፊ የሆነና የቆየ ግንኙነት አላቸው። ይሄ ግንኙነት ረጅም ጊዜ እንደመሆኑ ወይም ደግሞ እንደማስቆጠሩ መጠን ግን በኢኮኖሚ ዙር ረገድ ያሉት ግንኙነቶች ያን ያህል የሚጠበቀውን ያህል የዳበሩ አይደሉም። የተለያዩ ስምምነቶች የተፈረሙ ያሉ እነሱም ደግሞ ወደ ተግባር በመግባት መረጃ ገና ናቸው። እነዚህን ማጠናከር በሚቻልበት ሁኔታ ላይ ተነጋግረዋል። ከዛ በተጨማሪ እንግዲህ የኢትዮጵያ አየር መንገድ በሳምንት ሰባት ቀን ወደ አክራ ይበራል። ስለዚህ ይሄንን አጋጣሚን በመጠቀም ሁለቱ ሀገራት የሚኖራቸውን የንግድ ልውውጥ ከዛ በተጨማሪ ያሉ ግንኙነቶችን ማጠናከር የሚቻልበት እድል ስላለ በዚህ ላይ አብረን እንስራ የሚል ሀሳብ አነስተዋል። ሀገራቱ በጸጥታ በንግድና ኢንቨስትመንት ከሚያደርጉት ግንኙነት ባሻገር ያላቸው መልካም ተሞክሮ አንዱ ለሌላው በመለዋወጥ የህዝብ ለህዝብ ግንኙነታቸውን ማጠናከር በሚችሉበት ሁኔታ ላይ ፕሬዝዳንቶቹ መክረዋል ሀያ ዘጠነኛው የአፍሪካ ህብረት መሪዎች ጉባኤ ኢትዮጵያ ለአፍሪካ ህብረት ባበረከተችው አስተዋጽኦ የጎላ ሚና ላላቸው የቀድሞ መሪዎች ቀዳማዊ ኃይለ ስላሴና የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እውቅና ሰጠ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ህብረቱ ለኢትዮጵያ እውቅና በመስጠቱ ምስጋናቸውን አቅርበዋል ሃያ ዘጠነኛው የመሪዎች ጉባኤ አጀንዳዎች ስኬትም ኢትዮጵያ የነቃ ተሳትፎ ማድረጓን አስታውቀዋል። አፍሪካን ከቅኝ ግዛት ቀንበር ከማላቀቅ አንስቶ ለአፍሪካ አንድነት ድርጅት ምስረታ ወደ አፍሪካ ህብረት ላደረገው ሽግግር እንዲሁም አሁን ላይ ህብረቱ በዓለም መድረክ በአንድ ድምፅ እንዲቆም መሰረት የጣለችው ኢትዮጵያ የመሪነት ሚናውን የሚወሰዱት ቀዳማይ ኃይለሥላሴና ጠቅላይ ሚኒስትር መለስ ዜናዊ አፍሪካና አፍሪካውያን ቋሚ ክብር ሊለግሷቸው ይገባል ብሏል። 29ኛው የህብረቱ የመሪዎች ጉባኤ እናም በጋናው ፕሬዝዳንት ናና ኩፎ አዶ ጠያቂነት የአፍሪካ መሪዎች ለሁለቱ ኢትዮጵያውያን መሪዎች ትልቅ ስፍራ እንዲሰጣቸው ተስማምተዋል ብለዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ። አገራችን ከመጀመሪያው ጀምሮ እስካሁንም ባለ ጊዜ ውስጥ ለአፍሪካ አጀንዳዎች ቅድሚያ የምትሰጥና ለአፍሪካውያን ወንድሞቻችንና አይቶቻችን በጋራ ማደግና ብልጽግና ሌት ተቀን የምትረባረብ አገር መሆኗን ለአገር እውቅና በመስጠት በሱ ደግሞ አስተዋጽቸውን ያበረከቱ መሪዎች ደግሞ የራሳቸውን ድርሻ እንዲቀበሉ ማድረግ ነው ዋናው አላማ። ከዚህ አኳያ ይሄ አንዱ የአፍሪካ ህብረት የመሪዎች ጉባኤ የተቀበለው ጉዳይ ነው። ስለዚህ እኛም በኩራት አመስገነናቸዋል ኢትዮጵያን እና የኢትዮጵያ መሪዎችን በዚህ ደረጃ እውቅና በመስጠታችሁ ከልብ የመነጨ ምስጋና እናቀርባለን ብለናቸዋል ለአፍሪካ መሪዎች እንደዚሁም ለአፍሪካ ህዝብ በአጠቃላይ። ስለዚህ ይሄንን ኃላፊነት ተሸክመን ወደፊትም በቀጣይ ትውልድም ይሄኛው በመሪዎቻችን የተጀመረው ስራ ተጠናክረው መቀጠል የሚቀጥል መሆኑንም በዚሁ አጋጣሚ ገልጸንላቸዋል። የአፍሪካ ህብረት ማሻሻያ ላይ በተደረገው ውይይት ኢትዮጵያ ንቁ ተሳታፊ ነበረች ያሉት ጠቅላይ ሚኒስትር ኃይለማርያም የህብረቱ መሪዎች አብይ ዓመታዊ ጉባኤያቸውን አንድ ጊዜ በአዲስ አበባ እንዲካሄድና የአካባቢዊ ማህበራት ሚና እንዲጠናከር ስምምነት መደረሱን አስታውቀዋል። ይሄ ሪፎርም ያስቀመጣቸው ጉዳዮች ውስጥ አንዱ የአፍሪካ ህብረት መደበኛ ስብሰባና እንደዚሁ ደግሞ መደበኛ ያልሆኑ ስብሰባዎች በሚል በሁለት እንዲከፈል ነው የተወሰነው። መደበኛ ስብሰባው በዚህ በዋና መቀመጫው አዲስ አበባ በየጃንዋሪ ወይም ታህሳስ እንደየሁኔታው በአንድ ጊዜ ስብሰባ እዚሁ አዲስ አበባ እንደሚካሄድ የተቀረው ሁለተኛው ስብሰባ በሐምሌ ወር ላይ የሚካሄደው ስብሰባ በዋናነት አፈጻጸምን በመገምገም ላይ ያተኮረ እንዲሆን ማድረግ ይገባናል የሚል የሪፎርሙ አንዱ አካል ነው። ሁለተኛው ስብሰባዎቻችን ብዙ አጀንዳዎች በአንድ ጊዜ ይዘው በእነሱ ላይ የበሰለ ውይይት በማይካሄድበት ሁኔታ የሚወሰኑ ውሳኔዎች ለተግባራዊነትም አስቸጋሪ የሚሆኑበት ሁኔታ ስላለ ውስን ስብሰባዎችና ለአህጉሪቱ ከፍተኛ አስተዋጽኦ የሚያበረክቱ ስብሰባዎች ላይ ብናተኩር ይሻላል የሚል ነው። አፍሪካ በሰላምና ጸጥታ ያጋጥማትን ችግሮች ለመፍታት የምትሰራውን ስራ በማጠናከር የአህጉሪቱን የወጣቶች ተሳትፎና ተጠቃሚነት ማሳደግ መሪዎቹ ከመከሩባቸው ጉዳዮች መካከል ናቸው። ህብረቱ በጅቡቲና በኤርትራ ድንበር መካከል ያለውን ጉዳይ በቅርበት እየተከታተለ መሆኑንም አስታውቋል። ጠቅላይ ሚኒስትሩም ጠቅላይ ሚኒስትር ኃይለማርያም ደሳለኝ 29ኛው የአፍሪካ ህብረት የመሪዎች ጉባኤ በተለይም የህብረቱን አሰራሮች በማዘመንና ውጤታማ በማድረግ ላይ በስፋት መምከሩን አስታውቋል። ይህ በንድ እንዳለ የአፍሪካ ህብረት ለቀድሞው የኢትዮጵያ መሪዎች መታሰቢያ ሀውልት እንዲቆምላቸው ወስነዋል። ህብረቱ ሀውልቱ እንዲቆምላቸው የወሰነው ለቀዳማዊ ኃይለስላሴና ለቀድሞው ጠቅላይ ሚኒስትር መለስ ዜናዊ ነው። የቀድሞ መሪዎቹ ለአፍሪካ አንድነት ድርጅት መመስረት እንዲሁም ለአፍሪካ ህብረት መመስረትና መጠናከር በየወቅቱ ከፍተኛ አስተዋጽኦ በማድረጋቸው ነው እውቅና የተሰጠውም። ለቀድሞው የአገራችን መሪዎች ክብርና አስተዋጽኦ ሀውልት እንዲቆምላቸው የተላለፈው ውሳኔ ለእያንዳንዱ ኢትዮጵያውያን የተሰጠ ሽልማት ነው ብለዋል። የውጭ ጉዳይ ሚኒስቴር አፍሪካውያን ለኢትዮጵያን ህዝቦች የሰጡት ይህ ክብርም ኢትዮጵያን እስካሁን ለሰሩት እውቅና ሲሆን ወደፊትም የበለጠ እንዲሰሩ የሚያነሳሳ እንደሆነ የውጭ ጉዳይ ሚኒስቴር አስታውቋል። ኢትዮጵያ በእስራኤልና በፍልስጤን መካከል ያለው አለመግባባት በሰላማዊ መንገድ እንዲፈታ እንደምትፈልግ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ከሱዳን ጋር ያለው ሁለንተና ግንኙነት በጋራ ተጠቃሚነት መንፈስ እየጎለበተ መሆኑም ገልጸዋል። ጠቅላይ ሚኒስትር ኃይለማርያም ከአፍሪካ ህብረት ጉባኤ ጎን ለጎን ከተለያዩ ሀገራት መሪዎችና ከፍተኛ የስራ ኃላፊዎች ጋርም ተወያይተዋል። አላማ ይወት። የኢፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከ29ኛው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን ከተለያዩ ሀገራት መሪዎችና ከፍተኛ የስራ ኃላፊዎች ጋር በሁለትዮሽ በቀጠናና በአለም አቀፍ ጉዳይ ዙሪያ መክረዋል። ከፍልስጤም ራስ ገዛ አስተዳደር ፕሬዚዳንት መሐሙድ አባስ ጋር የተወያዩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሁለቱ ሀገራት ግንኙነት በሚጠናከርበት ሁኔታ ላይ መክረዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በእስራኤልና በፍልስጤን መካከል ያለው አለመግባባት በሰላማዊ መንገድ እንዲፈታ የኢትዮጵያ መንግስት ፍላጎት መሆኑንም ገልጸዋል። ከሱዳኑ ምክትል ፕሬዚዳንት ሐሰቦ መሐመድ ጋር የመከሩት ጠቅላይ ሚኒስትሩ ሁለቱ ሀገራት በኢኮኖሚ በፖለቲካና በማህበራዊ ዘርፍ ያላቸው ግንኙነት በጋራ ተጠቃሚነት መንፈስ እየጎለበተ መሆኑን ተናግሯል። የሱዳኑ ምክትል ፕሬዚዳንት በበኩላቸው በሁለቱ ሀገራት መካከል የተጀመሩ የትብብር ስምምነቶች ተጠናክረው እንዲቀጥሉ ጥሪ አቅርበዋል። ሱዳን ከፖርት ሱዳን አጠቃቀም ጋር በተያያዘ የህዝብ ትራንስፖርት ስምሪት ትብብር ጋር በተያያዘ በጋራ መስራት እንደምትፈልግ ቀደም ሲል የተጀመሩ የኢኮኖሚ ትብብር ጥረቶች ተጠናክረው እንዲቀጥሉ ጥሪ አቅርበዋል። ይሄ በኢትዮጵያ በኩል ተቀባይነት አግኝቷል። በሚቀጥለው ወር የኢትዮጵያና ሱዳን የቴክኒክ ትብብር ስብሰባ ሱዳን ውስጥ ይካሄዳል። ጠቅላይ ሚኒስትር ኃይለማርያም ከሶማሊያ ጠቅላይ ሚኒስትር ሀሰን አሊ ኬሬ ጋር በሁለቱ ሀገራት ግንኙነትና በክፍለ አህጉራዊ ጉዳዮች ላይ ተወያይተዋል። ከሞሪሸስ ጠቅላይ ሚኒስትር ፕራቪንድ ጁግናት ጋር በኢንዱስትሪ ልማትና በቱሪዝም ዘርፍ በጋራ ለመስራትም ተስማምተዋል። የሞሪሸስ ባለሀብቶች በተመሳሳይ መንገድ በጨርቃጨርቅ፣ በስኳር ኢንዱስትሪ ኢትዮጵያ ውስጥ ገብተው መዋለ ንዋያቸውን እንዲያፈሱ ጥሪ ይቀርበዋል። አሁን በሂደት ላይ ያሉ ወደ ኢትዮጵያ መምጣት የሚፈልጉ ባለሀብቶች እንዳሉ በዚህ ወቅት ተገልጿል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከደቡብ ሱዳን ምክትል ፕሬዚዳንት ታባንደንግ ጋር በደቡብ ሱዳን ባለው የሰላም ሁኔታና የኢጋድ ውሳኔ አተገባበር ላይ በጋራ ለመስራት ተስማምተዋል። ከሳውዲ አረቢያ የውጭ ጉዳይ ሚኒስትር አዲል አልጁቤር ጋር በነበራቸው ቆይታም የሳውዲ አረቢያ መንግስት የምሕረት አዋጁን በማራዘሙ ምስጋና አቅርበዋል። የሁለቱ ሀገራት ግንኙነት በሚጠናከርበት ሁኔታ ላይም ተወያይተዋል። የአፍሪካን ወጣቶች የጤና ችግሮች ለመፍታት የሀገሪቱ የትምህርት ስርዓት እንዲሻሻል የአፍሪካ ቀዳማዊት እመቤቶች ጥምረት ጥሪ አቀረበ። የኢትዮጵያ ቀዳማዊት እመቤት ሮማን ተስፋዬ የወጣቶችን ተጠቃሚነት በማሳደግ አፍሪካ ከወጣቶቿ መጠቀም ይኖርባታል ብለዋል። የቀዳማዊት እመቤቶቹ ጥምረት 19ኛውን ጠቅላላ ጉባኤ ማካሄዷል። ታምራ ዮንባሌ ባለፉት አስር ዓመታት የተላላፊ በሽታዎች መቀነስ እፎይታን የሰጣት አፍሪካ የታዳጊ ወጣቶቿ ያልጠነከረ የስነ ጾታ ባህሪ ያሰጋታል። በኤች አይቪ ኤድስ ላይ አተኩሮ የተጀመረው የአፍሪካ የቀዳማዊት እመቤቶች ጥምረትም አሁን ትኩረቱን በታዳጊዎች ጤና ላይ አድርጓል። በአብዛኛው የአፍሪካ ሀገራት ወጣቶች በጤና ጉዳዮቻቸው ላይ ትኩረታቸው ቀንሷል። አመቺ የሆኑ የጤና አገልግሎትም አያገኙም። አገልግሎት ማግኘታቸውን እንኳን እንደ መብት አይመለከቱትም። ይህ በግብረ ስጋ ግንኙነት የሚተላለፉ በሽታዎችን ሳንገነዘባቸው እንዲስፋፉ ያደርጋል። እነዚህ ችግሮች በአንድ አካል ሊፈቱ አይችሉም፣ ይላል ጥምረቱ። እናም የጤና አጠባበቁ እንዲስተካከል በዋናነት የትምህርት ስርዓቶች መሻሻል አለባቸው ይላል። ትምህርት ታዳጊዎች ጤናቸውን እንዲጠብቁና ላቅ ያለ ግንዛቤ እንዲኖራቸው ያደርጋል። በተለይም ዋና ተጠቂ የሆኑት የሴቶችን ተጋላጭነት ለመቀነስ በትምህርት ስርዓቱ ውስጥ ለውጥ መምጣት አለበት። የታዳጊዎቻችን አመለካከት መቀየር አለበት። የጤና ባለሙያዎች፣ የትምህርቱ ዓለም መሪዎች እና አጠቃላይ የማህበረሰቡ መሪዎች ካልተባበሩ ለውጥ ማምጣት አይቻልም። ይህ የጥምረቱ የወጣቶች ትኩረት ከአፍሪካ ህብረት የማህበራዊ ጉዳዮች ኮሚሽን ከዓለም የጤና ድርጅት እና ከሌሎች ዓለም አቀፍ ተቋማት ድጋፍን አግኝቷል። ኢን ኦርደር ቱ አቺቭ ዚስ ሲስተማቲክ ይህን ስልታዊ መፍትሄ ለመተግበር አራቱን የወጣቶች ተጠቃሚነት መሪዎቻችንን መከተል አለብን። የጤና አጠባበቅ፣ የስራ እድል ፈጠራ፣ ትምህርትና መብቶችን የሚያከብር መልካም አስተዳደር ላይ ለውጥ ማምጣት አለብን። ቀዳማዊት እመቤት ሮማን ተስፋዬ በኢትዮጵያ ፖሊሲዎች ድጋፍ ያለው ይህ የጥምረቱ እቅድ አፈጻጸሙ ጠንካራ እንዲሆን ተጽዕኖ እናሳድራለን ብለዋል። ወጣቶች ላይ ኢንቨስት ማድረግ አለብን። በቂ እውቀት እንዲጨብጡ፣ በቂ ክህሎት እንዲጨብጡ፣ በቂ የመንቀሳቀሻ ገንዘብ እንዲያገኙ፣ በቂ የስራ አካባቢ እንዲያገኙና ለ አህጉራቸው ማበርከት ያለባቸውን ያክል እንዲያበረክቱ ማድረግ አለብን። የሚመለከታቸውን አካላት ሁሉ ለዚህ ተግባር እንዲበረታቱ የበለጠ ትኩረት እንዲሰጡበት የመቀስቀስና የመግፋት አቅም ስላለን በዛ ዙሪያ ነው ያጠነጠነው እቅዳችን። የቀዳማዊት እመቤቶቹ ጉባኤ በዋናነት በአፍሪካ ሕብረት ከተያያዙ ትልልቅ እቅዶች መካከል የጤና ችግሮችን ለመፍታት በዋናነት ታዳጊዎች ላይ በማተኮር ከታዳጊዎችም በሴት ታዳጊዎች ላይ በማተኮር ችግሮችን መፍታት እንችላለን የሚል የቅደም ተከተል ደረጃን አዘጋጅተዋል። እናም ቀዳማዊት እመቤቶቹ በሴት ህጻናት በታዳጊ ህጻናትና በአጠቃላይ በወጣቶች ላይ በስፋት በመስራት የስነተዋልዶና ተያያዝ ችግሮችን ለመፍታት ተስማምተዋል። ሀያዘጠነኛው የአፍሪካ ህብረት የመሪዎች ጉባኤ በስኬት መጠናቀቁን ደግሞ የአዲስ አበባ ፖሊስ ኮሚሽን አስታውቋል። ለጉባኤው ስኬት ህብረተሰቡ ላደረገው ትብብርም ኮሚሽኑ ምስጋናውን አቅርበዋል። ህብረተሰቡ የእንግዳ ተቀባይነት መልካም ልኑን በመጠቀም ከጸጥታ ኃይሉ ጎን በመቆም አካባቢውን በተራ በመጠበቅ መረጃና ጥቆማ በመስጠት ተገቢውን ትብብር ማድረጉን ኮሚሽኑ አስታውቋል። አሽከርካሪዎች ደግሞ እንግዶቹን ለልዩ ልዩ ጉዳይ ባጀ በሚንቀሳቀሱበት ወቅት ቅድሚያ በመስጠት ለአጀብ ስራ መንገድ ተዘግቶ ለተሽከርካሪ ክፍት እስከሚሆን በፍጹም ትዕግስት ላደረጉት ቀና ትብብር አመስግነዋል። ኃላፊነታቸውን በተገቢው መንገድ ለተወጡ መላው የጸጥታና የፖሊስ አባላትም ኮሚሽኑ ምስጋናውን አቅርበዋል። በህዝቡ የከተማዋን ጸጥታ አስተማማኝ እንዲሆን እያደረገ ያለውን የዘውትር ትብብር አጠናክሮ እንዲቀጥል የአዲስ አበባ ፖሊስ ኮሚሽን ጥሪውን አስተላልፈዋል። ይህ ዜና የሚተላለፍላችሁ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። አሁን ከአፍሪካ ህብረት መሪዎች ጉባኤ ወጣ ወዳሉ ዜናዎች ዘናዎች አልፋሉ። ኢትዮጵያና ሱዳን በአባይ ወንዝ የጋራ ተጠቃሚነት ሆነ በሌሎች ጉዳዮች ያላቸውን ጠንካራ ትብብር የበለጠ ለማሳደግ እንደሚሰሩ የፌሪ ምክትል ጠቅላይ ሚኒስትሩ ደመቀ መኮንን ተናገሩ። ምክትል ጠቅላይ ሚኒስትሩ የሱዳን ምክትል ፕሬዚደንት ሀሳቡ መሐመድ ኢብራሂምን በጽህፈት ቤታቸው ተቀብለው አነጋግረዋል። የሁለቱ ሀገራት ግንኙነት በምሳሌነት የሚጠቀስ መሆኑን የተናገሩት የሱዳኑ ምክትል ፕሬዚደንት በሀገራቱ መካከል ያለውን ግንኙነት የበለጠ ለማጠናከር እንዲሁም የህዝቦችን ተጠቃሚነት የሚያረጋግጥ ስርዓት እውን ለማድረግ የተጀመሩ እንቅስቃሴዎች ሊጠናክሩ እንደሚገባም ተናግረዋል። የሁለቱ ሀገራት ጠንካራ ግንኙነት በአባይ ወንዝ የጋራ ተጠቃሚነትም ሆነ በሌሎች ጉዳዮች ጠንካራ ትብብር መኖሩን የኢፌድሪ ምክትል ጠቅላይ ሚኒስትር ደመቀ መኮንን አስታውቀዋል። ይህን የሚበልጥ ለማሳደግ እንዲሁም በአጎራባች ሀገራት የሚታዩ ችግሮችን ለመፍታት የተሰሩ ስራዎች ጠናክረው እንደሚቀጥሉ፣ ሁለቱ ሀገራት ሚናቸውን ሊወጡ እንደሚገባም አቶ ደመቀ ተናግረዋል። ዘገባው የሪፖርተራችን ፋሲካ ያለው